አሁን ደግሞ አልሐምዱሊላህ ይገኛለው ሁሉም ነገር ሲስተካከል፣ መከራይንም አብሮን የገፋው አስታሞኛል፣ አለ በደንብ ከቤተሰብ ላይን ያስታመመኝ፣ ከዛን ያምኝበት እና ስቤ በን ጊዜ ጠብቄ ማለት ነው። አስታማሚ ባል ይስጣችሁ። መከራችሁን አብሮ የሚገፋ ይስጣችሁ። ወላሂ እኔ እንደዚያ አልነበርኩም። ኢትዮጵያ ስመጣ በጣም ታመሚ ነበር። ጥሩ ስራ ነበረው አዲስ አበባ እንደነገርኳቸው፣ የተማረ ሰው ነው። ግን ትቶ መጣ። ለምን ለእኔ ሲል ማለት ነው። እና ይሄን ሰው እንትን ብላችሁ ታሹበታለሁ ወለህል አፍርበት ከተቀመጥኩበት እንኳን የሚያነሳኝ እሱም ነበር። አልችንም ነበረ ማለት ነው። በሽታ በጣም ቆርቶኝ ነው ብትል ከዚህ በላይ ማድረግለት ደስ ይለኛል። ከሚስት በላይ ሆኜ ውለሳውን ከፍል። ስለዚህ በዚህ ጉዳይ ማንም አላዳምጥም ከሰ